በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኛ ኦርቶዶክሳውያን የኢትዮጵያን አንድነት የምንፈልገው ለምንድን ነው? ኦርቶዶክሳዊ ማኒፌስቶ በዶክተር መስከረም ለቺሳ ደበሌ። አንዳንዶች በትግሬ የማትመራ ኢትዮጵያ ትበታተን ይላሉ። ሌሎች የኦሮሚያን የበላይነት የማታስከብር ኢትዮጵያ ባፍንጫዬ ትውጣ ይላሉ። ሌሎች የኦሮሚያን የበላይነት የማታስከብር ኢትዮጵያ ባፍንጫዬ ትውጣ ይላሉ። ሌሎች በአማራ የማያባራ መሥዋዕትነት ላይ የቆመች ኢትዮጵያ ገደል ትግባ ይላሉ። ሌሎችም ሌላ ይላሉ። የኢትዮጵያ አንድነት የሚባል ነገር ብሔርተኞች አቅለሽልሿቸዋል። ይህን ሁሉ የሚሉት እንደ ብሔራቸው እንጂ እንደ ኦርቶዶክስ ተዋህዶ አማኝነታቸው ማሰብ ሲያቅታቸው ነው። ቀድሞውኑ ብሔርተኞቹ ኦርቶዶክሳውያን ካልሆኑ ደግሞ እንደዚህ ማለት ለነርሱ በጣም ቀላል ነው። እኛ ኦርቶዶክሳውያን የአገሪቱን አንድነት የምንፈልገው መናፍቃንና አሕዛብ እንደሚያሙን አገር አንቀጥቅጦ የመግዛት አባዜ ስላለብን አይደለም ወይም እዚህ ክፍለ ሀገር ያለው ነዳጅ እዚያ ክፍለ ሀገር ያለው ወርቅና እዚያኛው ክልል ያለው ለም መሬት አስጎምጅቶን በሞኖፖሊ ለመያዝ ስላሰፈሰፍን አይደለም። እሱን ሆዳሞች ይጨነቁበት። አዕምሯቸው በመንፈስ ያልተቃኘ ዘረኛና ብሔርተኛ ሰዎች ስለ አንድነት ለማቀንቀን ምክንያታችን ከዚህ የዘለለ መስሎ አይታያቸውም። እነርሱ እንደሚያስቡት የምድራዊ ጥቅም ዓላማ ስለ አንድነት የሚያስጮኸን ይመስላቸዋል። ግን በጣም ተሳስተዋል። የማንግባባው ለዚያ ነው። እኛ ኦርቶዶክሳውያን የኢትዮጵያን አንድነት የምንፈልገው በአራቱም አቅጣጫ እንደ ልባችን ተዘዋውረን ሃይማኖታዊ ግዳጃችንን ለመፈጸም እንቅፋት እንዳይበዛብን ስለምንፈልግ ነው። በምስራቅ ወደ ሀደርጌ በሰላም ሄደን አዳም ከገነት ሲባረር መጀመሪያ ያረፈበትን ደብረ ኪሩብን ለመሳለም ስለምንፈልግ ነው። ወደ ደብረ ወገግ አሰቦት ገዳም ያለ ጸጥታ ስጋት ተጉዘን በዕለተ ዓርብ ቅዱስ ዑራኤል የጌታን ደም ከጽዋው ውስጥ አሟጦ ያንጠፈጠፈበትን የብርሃን ተራራ ተሳልመን በመንፈሳዊ ግርማው ተመስጠን ለመመለስ ስለምንፈልግ ነው። ቁልቢ ገብርኤል በሰላም ሄደን በጥሞና ሱባኤ ለያዙ መልአኩ ተገልጦም ጭምር የሚያነጋግርበትን የተባረከ ቦታ ረግጠንና ለሕይወታችን የምሥራች ዜና ሰምተን ስዕለት አስገብተን ለመመለስ ስለምንፈልግ ነው። ወደ ደቡብ ሄደን ታሪካዊቷን ብርብር ማርያምን ተሳልመን የኦሪቱን ካህናት ባይነ ሕሊናችን ስለን በመንፈስ ተነጋግረን ስለ ኢትዮጵያና ስለ ደህንነቷ ጉዳይ መክረን መመለስ ስለምንፈልግ ነው። በጉራጌና በስልጤ እነ አቡነ ዜና ማርቆስ ተአምራት የሰሩባቸውን ተራሮች አይተን ከመቃብራቸው ተሳልመን ጻድቁን በሕልም በራእይ አነጋግረን ለመመለስ ስለምንፈልግ ነው። እነ አባ አኖሪዎስ፣ እነ አቡነ በጸሎተ ሚካኤል እልፈ አላፍ የተዋህዱ አናብስት የሆኑ አባቶች በደቡቡ የአገራችን ክፍል እየተዘዋወሩ ወንጌል ባስተማሩ ጊዜ የረገጡትን መሬት በተጋድሎ የባረኩትን ዋሻና ተራራ ጎንበስ ብለን ስመን ትቢያውን ልሰን ስለ ኀጢአታችን ስርየት ለምነን ከመቃብራቸው አፈር ዘግነን ወደ የቤታችን መመለስ ስለምንፈልግ ነው። እነ ተክልዬ እነ አቡዬ በኦሮሚያና በሸዋው የአማራ ክፍል እየተዘዋወሩ በብህትውና በተጋድሎ በጸሎት ብዛት ተአምራት ያደረጉባቸውን በዓቶች፣ ተራሮችና ወንዞች አይተን ተሳልመን ተባርከን ጸበሎቹን ጠጥተን ከደዌያችን ተፈውሰን መመለስ ስለምንፈልግ ነው። የሕይወት እንቆቅልሻችንን የሚፈቱ ለቤታችንና ለአገራችን ሥርዓትን የሚሠሩ ወደ ክርስቶስ የሚያቀርቡ ኢትዮጵያ በጭንቅ ያገኘቻቸው ታላላቅ ካህናት ናቸው። የቆሙበትን የጸለዩበትን ሳንሳለም ዓመቱ ሲያልቅብን ያመናል። በሸዋ ክፍለ አገርና በአዲስ አበባ ዙሪያ ቆጥረን የማንጨርሳቸው ቅዱሳን አባቶችና እናቶች ጥንትም የኖሩባቸው አሁንም ያሉባቸው ፈዋሽ ጸበሎች የሚፈልቁባቸው ከአእምሮ በላይ የሆኑ ተአምራት የሚሰሩባቸው መድኃኔ ዓለም ራሱን የሚገልጥባቸው ገዳማትና አድባራትን አይተን ተሳልመን በጸጥታም አጸዳቸው ውስጥ ሱባኤ ይዘን መልስ አግኝተን በፍስሐ ወደ የቤታችን መመለስ ስለምንፈልግ ነው። ወደ ሰሜን ሄደን በጎጃም የጣና ገዳማትን ረግጠን የገነት ነፋስ ነፍሶብን ሉቃስ የሳላትን ስዕል ተሳልመን በየዘመናቱ በአገሪቱ ተአምራት የተደረጉባቸውና የሳይጣን ሴራ የፈረሰባቸውን በትረ መስቀሎች ዳሰን መምጣት ስለምንፈልግ ነው። በትግራይ አክሱም ጽዮንን ተሳልመን ከእናታችን ተነጋግረን ክብረ በዓሏን በድምቀት አክብረን አገሪቱን እንደ ቃል ኪዳኑ በየዓመቱ ለባለ አስራቷ አደራ ሰጥተን የእምነት ኃይልን ተሞልተን ወደ የቤታችን በፍስሐ መመለስ ስለምንሻ ነው። በወሎ የቅዱሳኑን ነገሥታት ውቅር አብያተ ክርስቲያናት ተሳልመን መቃብራቸውን ዞረን ኀጢአታችንን ተናዘን የክህነት አገልግሎትን ከነገሥታቱ ተቀብለን እግዚአብሔር ይፍታ ተብለን ነፃ ሆነን ለመመለስ ስለምንፈልግ ነው። የጌታን መስቀል በግሸን ተሳልመን የአርባና የሰማንያ ቀን ሕፃን ንጹሕ እንደሆነ እኛም ከኀጢአታችን እንደምንነፃ ቃል የተገባልንን በረከት አፍሰን በቤታችን መግባት ስለምንፈልግ ነው። ምኑ ተነግሮ ያልቀል እና ለዚያ እኮ ነው እናንተ ኢትዮጵያ ትበተን ስትሉ መድኃኔዓለም ይበትናችሁ የምንለውና እንዲነቅላችሁ የምንመኘው እብደታችሁ ከዚህ ዓለማችን ስለሚያሰናክለን እኮ ነው። እናንተ መንግሥተ ሰማያትን ማሰብ አቁማችኋል ማለት እኛ አቁመናል ማለት አይደለም። ግማሾቻችሁ ጌታ በልቤ ውስጥ አለ ብላችሁ በደኅናው ጊዜ ስላበዳችሁ የኛ የአንድነት ፍላጎት ለእናንተ ማላገጫ አልያም እንደ አብይ የኢትዮጵያዊነት የፖለቲካ ስትራቴጂ መቀየሻ ብቻ ነው። ኢትዮጵያዊነት ለእናንተ ከዚህ ያለፈ ትርጉም የለውም። እንደ ኦርቶዶክስ የሚያስብ መሪ እኛ ኦርቶዶክሳውያን እስካሁን አላገኘንም። ቤተ ክርስቲያኗ ብቻዋን የአንድነትና የሰንደቅ ዓላማ አቀንቃኝ ሆና ቀረች። እርሷም እንድትዳከም አመራሯም ጭምር ዘረኝነት እንዲሰርጽበት ሲደረግ ኖረ። ራሱን በክልል ማጠር የሚፈልግ የሃይማኖት ፍቅር የሌለው ብቻ ነው። የሃይማኖት ፍቅር ያለውማ ኤርትራ ውስጥ ያሉትን ገዳማት መሳለም አለመቻሉ እንኳ ይቆጨዋል። እናታችን ተሰዳ ያረፈችበትን፣ ተአምራት የተደረገበትን ደብረ ቢዘንን በመጽሐፍ ከሚነበበው ባሻገር በአካል በቦታው ሄዶ ጸሎት አድርሶና በዓሏን አክብሮ መምጣት ባለመቻሉ እጅግ ያዝናል። በሱዳንና በሶማሊያ በኬንያም ተቀብረው የቀሩት አብያተ መቅደሶቹና ቅርሶቹ፣ መጻሕፍቶቹና የቅዱሳን ሰማዕታት አጽም መንካት፣ መሳም፣ መሰብሰብ አለመቻሉ እጅግ ያንገበግበዋል። ጌታችን በእናቱ ጀርባ ታዝሎ የመጣበትና ኃይልን ታምራትን ያደረገበት ምድረ ግብፅ የቅርብ ሩቅ ትሆንበታለች። ኢትዮጵያዊው ቅዱስ ማርቆስ ያስተማረበትና ሰማዕትነትን የተቀበለባት ከእርሱም በኋላ የተነሱ ትውልደ ኢትዮጵያውያን ሊቃነ ጳጳሳት የሃይማኖት መሠረት የሆኑ መጻሕፍት የደረሱባትና ስለ ኢየሱስ ክርስቶስ አምላክነት ተንትነው አስተምረው አዎታትን ድል የነሱባት እስክንድሪያ ትናፍቀዋለች። ቀድሞ ነቢያቱ ኋላም ጌታና ሐዋርያቱ የተዘዋወሩባቸው የእስራኤል፣ የሶርያ፣ የሕንድ፣ የኤፌሶን፣ የግሪክ አውራጃዎች ይናፍቁታል። ኦርቶዶክሳዊው የአገር አንድነትን ብቻ ሳይሆን የዓለምን ሰላም ይፈልጋል። ነዳጅህ፣ ወርቅህ፣ ዶላርህ፣ መሬትህ ደንታው ያልሆነ ዕልፍ አላፍ ኦርቶዶክሳዊ ምዕመን ፍጻሜው የጌታን አሰረ ፍኖት እየተከተለ የአምላኩን ሕይወቱን፣ ሞቱን፣ ትንሣኤውንና ትምህርቱን እያሰበ መሞት ይፈልጋል። መንጋ የመናፍቅና የአሕዛብ ዘረኛ ፖለቲከኛ ተሰብስቦ ኦርቶዶክስ አገርን በዚህ ሰንደቅ ዓላማ ስር አንድ አድርጌ ካልገዛው የሚል የሥልጣን ጥመኛ ነው እያለ እንደሚያማው አይደለም የኢትዮጵያ ነገሥታት በዘመነ ንግሥናቸው ወደ ግብፅና ኢየሩሳሌም የሚወስዱ መንገዶች እንዳይዘጉ ብዙ ሲጋደሉ እንደኖሩና ብዙዎች ዘመነ መንግሥታቸው እንኳ ሳያልቅ ዙፋናቸውን እያስረከቡ እንደመነኑ በታሪክ ተጽፎለት እያነበበ እንኳን የሥልጣን ጥመኛ አድርጎ ሲከሳቸው ትንሽ ስቅጥጥ አይለውም። የሥልጣን ጥመኛ የሆነው ሳይጣንማ ባለዛር ግን ራሱ መናፍቁን አሕዛቡ ፖለቲከኛ ነው ሥልጣን ላይ ያውጣው እንጂ ካገኘው አጋንንትና ጣዖት ሁሉ ጋር የሚዋዋለው እርሱ ነው። ኦርቶዶክስ ነኝ ከሚለውም መሃል ከሃይማኖቱ ይልቅ ብሔሩን ያስቀደመው ሁሉ በተመሳሳይ ባለዛር ፖለቲከኛ ነው። ለጤነኛ ኦርቶዶክሳዊ ምዕመን ግን የአገር አንድነትና የዓለም ሰላም የመጨረሻ ዓላማው ሰማያዊ ተስፋውን በሚያስታውሱት ነገሮች ሁሉ ተከቦ ለመኖር ነው። መንፈሳዊ ብድራቱን ትኩር ብሎ ለማየት ነው አካባቢውን ሁሉ በመንፈስ እንዲያሳድገው አድርጎ በቅዱሳኑ የቃል ኪዳን ኃይል የታነጸ አገር እንዲኖር ነው። ለዚያ ነው ፖለቲከኞች ነገረ ሥራችሁ ሁሉ የማይጥመን የምታስጠሉን። ለዚያ ነው እኛ እንደምናስበው ስለማታስቡ፣ እኛ የምታየን ስለማይታያችሁ፣ እኛ የምንለው ስለማይገባችሁ፣ እንደ ኦርቶዶክስ ስለማታስቡ ነው። ይንቀላችሁ እያልን የምንጸልየው ለዚያ ነው። አሁንም ከስር ከመሠረታችሁ ይንቀላችሁ። አሜን። በ2011 እና በ2012 ዓ.ም ብቻ እንኳን ስንት ገዳም ልንሳለም እየፈለግን አንዴ ቄሮ በዚህ ጋር ካራ ይዞ ቆሟል፣ አንዴ ፋኖ በዚያ ጋር ድንጋይ ይዞ አግሮጥርጧል እየተባልን ስንት ቦታ ቀረን። ዘረኝነትን ዘርታችሁ ወጣቱን ለዚህ ያበቃችሁትን ሁሉ እግዚአብሔር ስም አጠራራችሁ እንኳን እንዳይታወስ አድርጎ ይንቀላችሁ። ኢትዮጵያ ግን ከነርትዕት ተዋህዶ ሃይማኖቷ ለዘላለም ትኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የመረጃ ምንጭ ዶክተር መስከረም ለቺሳ